ሶ አንዱ ጥፋት ቢያጠፋ እንኳን ራሱ ይቅር የማለት ልምድ ሊኖረን ይገባል። አዎ ይቅር ለማለት ልምድ ሊኖረን ይገባል። ግን ሲማታ አይደለም ሲደፍር አይደለም። ተመቶም ተሰድቦም የክርስቶስን ሕይወት ምሳሌ አድርገሽ በትዳርሽ ውስጥ ማስገባት ከሆነ ሊቭ ላይፍ ሕይወት የክርስቶስን ምሳሌ እኔ ያደረጋለሁ ችግር የለም አይደለ እናንተስ መቼ ነው የክርስቶስን ላይፍ ምሳሌ የምታደረጉት? መቼ ነው መማታት የምታቆሙት? መቼ ነው መሳደብ የምታቆሙት? በቤተ ክርስቲያን ቃል የገባችሁላትን ሴት ልትጠብቋት፣ ልትንከባከቧት እንደ ራሳችሁ ልታያት አሳልፋችሁ እራሳችሁ ልሰጡላት ላሰባችሁት ሚስት መቼ ነው እናንተ እንደ ክርስቶስ የምትኖሩት? ምክንያቱም አሁን ምንድ ነው? ግራ ጉጭ ሲመጣ ቀኝህን ስጥ፣ አደለ? እሺ እሱ እኮ ምንም ችግር የለብኝም፣ እኔ እንዳልከውም በይቅርታ በምን በምን ችግር የለብኝም። ግን እስከ መቼ ነው እነዚህ ጥቅሶች ሴቶችን ለመጨቆን የምንጠቀምበት? ከቅድም ጀምሮ እየሰማው በጣም ፎከስ። አንዱ ምን ቢል ጥሩ ነው? ቪዲዮ ሰራና ይሄ ቲክቶክ ላይ ምላሱ እኮ አይቻልም ነበር። ምን ሆኖ ነው ሳፊ እንደዚህ የተንተባተበው? ግን ማልኩት ነው አላል። ለማንኛውም ፖይንቱ እንደዚህ ነው። በቃ ሲነጋገሩ የነበረው በጣም ግን ሀይል አብዝታለች ምናምን። እሷ ግን ያው የሚደገፍም እንትን አላት። ለመጨረሻ ድምዳሜዋ ግን እንደዚህ ከሆነ እንዲህ ነው ብላ መጽሐፍ ቅዱስ ላይ እንትን ያለችው ትክክል ስላልነበር አልገባኝም። እና ሰዎችን ነው እየወቀሰች ያለችው፣ መጽሐፉን ነው ላይክ መጽሐፉ እኮ መጽሐፉን አይደለም። እሷ ትክክልና መጨረሻ እንትኑ ላይ ግን እሷ በትክክል ሞግተዋለች። ምንድነው አንድ ሴት ልጅ ፍቃዷ ካልሆነ ሳትፈቅድ ግንኙነት ቢያደርጋት አንድ ባል አግብታ ማለት ነው ግንኙነት ቢያደርጋት እንደ ደፈራት ነው የሚታየው። ምክንያቱም ያቺ ሴት ፍቃደኛ አይደለችም፣ ደስተኛ አይደለችም፣ ሶ ሳትፈልግ በግዳጅ ግንኙነት ቢያደርጋት ያቺ ሴት ተደፍራለች፣ እንደ ደፈራት ነው የሚታየው ሲላት ስትለው፣ አይ ይሄ እኮ መጽሐፍ ቅዱስ ይደግፈዋል። ሴት ልጅ ለወንድ ልጅ ማለት ይሄ የሱ እንትናት አይነት ንብረትናት አይነት ሀሳብ አስቀመጠ። ሲያስቀምጥ ሳትፈልግ እንደዚህ አይነት ነገር የሚያደርግ ከሆነ መጽሐፍ ቅዱስ መድፈርን ነው የሚደግፈው አለችው። እሷ መጽሐፍ ቅዱስን እየተቸች አደለች በእሱ ሀሳብ ሄዳ እንዲካልክ እኮ መጽሐፍ ቅዱስን እንዲ ነው እያልከው ነው ነው ልጅቷ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ አይደለም ትችቷል። በእሱ ሀሳብ እሱን በደንብ እንድታጠሪ ልጁ ነው ጥፋተኛ ማለት ነው። ኦፍኮርስ እኔን አይመለከተኝም የልጁ ሀሳብ የለውበትም ከደሞ ሳሌ ትላል እንደወንድ ትክክል ለማለት ይሄ ሂፖክሪሲ የምንለው ሂፖክሪሲ ወይም ሂፖክሪቲ የምንላቸው ሰዎች ልክ እንደ ልጁ አይነት ናቸው፣ ማለት እዚህ ጋር አሁን ካወራህ እንደዚህ እንደዚህ አለ። እንደዚህ እንደዚህ ይጠይቃል፣ ትዳርን ትግስት ይጠይቃል ይጠይቃል። ይሄ ደግሞ ትግስትን ፍቅርን በገላትያ ላይ እንዳለ የመንፈስ ርሱ ላይ ዘረዘራቸውን እነሱ እነሱ መጽሐፍ ቅዱስ አድቮኬት ያደርጋል ወይም ደግሞ መጽሐፍ ቅዱስ ያስተምረናል ብሎ ማስቀመጥ አንድ ነገር ነው። ግን የራስህን አጀንዳ የባይብል ቨርስን ተጠቅሞ እንደዚህ እንደዚህ ስትደረግ ጭቆና ኢ ሰብአዊ መብት እየተጻሰባት እግዚአብሔር አታድርግ፣ አታመንዝር፣ አትግደል፣ አትስረቅ እያለ በሀሰት አስመስለ እነዚህም ሁሉ እየዘረዘረለት ያለውን ነገር ወደ ጎን ትቶ ግን በዚህ መልኩ እኔ መጽሐፍ ቅዱስን ሲጠቅስ ሴት ስለሆንኩኝ ወይ ሷን ስለምደግፍ አይደለም። በጣም ነን በጣም ማለት ነው። ይሄ ሂፖክሪት ያደርገዋል። ጭ ለምን ትመታታለህ ነው። ምን ቢል ጥሩ ማለት ሴት ልጅ ልክ እንደ ክርስቶስ ለቤተ ክርስቲያን ራሱን አሳልፎ እንደሰጠ ለሴትም እንደዛው ራሱን አሳልፈ እስክሰጥ ድረስ ነው እንድትወዳት መጽሐፍ ቅዱስ የሚያዘው እንጂ፣ በዚህ ቦታ ላይ የቱ ጋር ነው እንድትሰደብ እንድትመታ መጽሐፍ ቅዱስ የሚያዘው ትለዋለች። ያው ቢኖር አለ ቢኖር ክርስቶስን ምሳሌ ስላደረግሽ አለ፣ ኦኬ ክርስቶስን ምሳሌ ስላደረግሽ ክርስቶስ ይቅርበሉ ብሏል። ለዚህ ምንም ብናደርግ ይቅርበሉን ነው ያ አስኪድም ባይዘሆኑ እሱ ፖይንት ነው መነሳት ያለበት፣ ፖይንት እሱ ነው። ወንጀል ከሰራ በኋላ ያው ይቅር በሎኝ፣ ይቅርታው እንደ ይቅርታ በንስሐ በምን የምትገባበት ነው። ነገር ግን ደግሞ አይ ቲንክ ለአድማጩም ግልጽ እንዲሆን ብትሄዱበት፣ ለዓለማዊ ህግስ መገዛት እንዳለብን የተቀመጠ ነገር አለ፣ ፈትሐ ነገስት እሱ ላይ ብትሄዱበት አሪፍ ነው። አይ ቲንክ አደገኛ አካሄድም ስለሆነ ልጅ መጽሐፍ ቅዱስ እኮ ግልጽ ነው የሚናገረው ማለት አይ ቲንክ ተስማምታችሁ እርስ በርሳችሁ ካልሆነ በቀር አትከላከሉ ይላል። ግንኙነት ቲንክ አንደኛ ቆሮንቶስ ምራፍ ሰባት ላይ ቁጥር አራት ይመስለኛል ሚስት በገዛ የላትም ስልጣን ለባሏ ደግሞ ባል በገዛ ስጋው ላይ ነው። ቁጥር አራት ላይ ግን ስለ ግንኙነት ተስማምታችሁ ካልሆነ በስተቀር እርስ በርሳችሁ አትከላከሉ የሚለው ያው ማለትም በስምምነት ነው ግንኙነት ሲደረግ የሁለቱ ስምምነት ጉዳይ ነው። ተስማምተው ካልሆነ በቀር እርስ በርስ እንዳይከላከሉ ያስቀምጣል። ለጸሎት ትተጉ ዘንድ አለ። ልብ በሉ። ከቁጥር አንድ ጀምረን እንመልከተው ክፍሉ አሪፍ ስለሆነ፣ ስለ ጻፋችሁልኝ ነገር ከሴት ጋር፣ ቁጥር ሁለት ላይ ነገር ግን ስለ ዝሙት ጠንቅ አለ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ስለዚህ ለራሷ ባል ሊኖራት ይገባል። ለራሱም ደግሞ ባል ሊኖረው ይገባል። ኦኬ፣ ስለራሱ ሚስት ልኖረው እሷም ደግሞ ባል ሊኖራት ግድ ነው። ግድ ከሆነ ባል ለሚስቱ የሚገባትን ያደርግላት አለ። የሚገባትን ማድረግ አለባት ከተባለ እሷ የሚገባትን እሱም ደግሞ እንደዛው ማለት ነው። እንደዚሁም ደግሞ ሚስቲቱ ለባሏ የሚገባውን ለባሏ ማድረግ አለባት። ኢማጅን ለሚስት የሚገባውን ኃላፊነት በሙሉ ከተወጣ አይን ኃላፊነቴን አልወጣም ካለች፣ በሁለቱ መካከል አሁን ቅሬታ ይፈጠራል ማለት ነው። አንተ አሟላ፣ እኔ ሴት ስለሆንኩኝ አንተ የሚገባውን አሟላ፣ እኔ አይገባኝም የሚል ጤናም አይደለም ማለት ነው። እሱ የሚገባውን ካደረገላት፣ እሷም ደግሞ ተመሳሳይ ለሱ የሚገባውን ማድረግ አለባት። ሁለቱ ላይም ነው ተጽዕኖ እንትኖ የሚመጣው ማለት ነው። ህጉ የሚሰራው ሁለቱም ላይ ነው። እሷ ለሱ፣ እሱ ለሷ ማለት ነው። ቁጥር ሶስት ላይ አይታየኝም። ቁጥር አራት ላይ ሶሪ፣ ሚስት በገዛ ስጋዋ ላይ ስልጣን የላትም ስልጣን ለባሏ ነው እንጂ። አይ እኔ በገዛ ስጋዬ ላይ መፍትሄ እኔ ነው እንደፈለገኝ ይሆናለው ከሌላ ጋር እጅ የመተኛት ትችላለው። ካገባችሁ በኋላ ሰማንያ ካሰረች በኋላ እንደፈለገኝ መዘሞ ይችላለሁ። አንተ አይመለከትም እንደፈለገኝ ማድረግ ይችላለው ማለት አትችልም። ምክንያቱም አንድ አካል ሆነዋል። አንድ አካል ከሆኑ በኋላ በቀላሉ እንኳን ኤች አይ ቪ ኤድስ ብትያዝ እሷ ቀጥታ ወደ እሱ ነው የምታስተላልፈውና ስለዚህ የእሷን አካል ስልጣኑ የማን ነው? የእሱ ነው። እሱ ደግሞ ከሌላ ጋር ሂጂና፣ ተኝ ብሎ ሊል አይችልም። እንዲሁም ደግሞ በተመሳሳይ ባል በገዛ ስጋው ላይ ስልጣን የለውም። ስልጣን ለሚስቱ ነው። ካገባት በኋላ የኔ አካል የኔ ነው፣ አንቺን አይመለከትሽም ስለዚህ እንደፈለገኝ ከየትኛዋም ሴት ጋር መጋደም እችላለሁ፣ አንቺን ቤቴ ውስጥ እንዲያስቀምጥሻለሁ ማለት አይችልም። ሄዶን እንዳይዘሙት ዝሙት እንዳይፈጽም ስልጣኑ በሱ አካል ላይ የእሷ ነው። የእሱ አካል ስልጣኑ የማን ይሆናል ማለት ነው? የእሷ ይሆናል ማለት ነው። እሷ ሂድና ከሌሎች ጋር ዘሙት እንደፈለገሁን፣ እኔ እንደዚሁ ቤት ውስጥ ቁጭ ብዬ ቁልጭ ቁልጭ እላለሁ ልትል አትችልም፣ ምክንያቱም ይሄ እሺ ብላ ስለማትቀበለው ማለት ነው ቁጥር አምስት ላይ በግልጽ ያስቀምጠዋል ዳሩ ግን አለ ኦኬ ከሆነ በኋላ ዳሩ ግን ይህንን እንደ ፍቃድ ላለው እንጂ እንደ ትእዛዝ አለም ኦኬ ሶሪ ሶሪ ሳትኩት አለ ሶሪ ቁጥር አምስት ላይ ለጸሎት ተጉ ዘንድ አለ ልብ በሉ ተስማምታችሁ ለጊዜው ካልሆነ በቀር ለጸሎት ተስማምተው ወስነው አይ ሱባኤን ንግባ አልጋ እንለይ አንተም እዛ ተኛ እኔም ምዝ ግንኙነት አያስፈልግም ብለዋል፣ ጋር መለየት መፍታቸው ነው። በምንድን ነው መሆን ያለበት? ተስማምታችሁ ስምምነት። ምን አገባሽ አንቺ ዞረይ፣ እኔ ከአንቺ ጋር አልተኛም እያለ ማድረግ የለበትም። አካሌ፣ ስልጣኑ ያንቺ አይደለም እንደፈለገኝ የትኛው ጋር ምይተኛው አንቺ ከቤት እንደዚህ የትም እንትን ሳቲ፣ እንደፈለገኝ እኔ ከአንቺ ጋር መተኛት አልፈልግም እሱም ማለት አይችልም፣ እሷም ማለት አትችልም። ኦኬ ፊትለፊት አድርገን ለጸሎት ተጉዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ፣ እራሳችሁን ስላለመግዛት ሴጣን እንዳይፈትናችሁ። ደግሞ አብራችሁ ሆኑ አብረው መሆን አለባቸው። ስለዚህ አንድ ሴት ተነስታ አይ አልፈልግም፣ ግንኙነት አልፈልግም ስትል ከምን አንጻር ነው አልፈልግም ያለችው? ከምን አንፃር ሜቢ አሟት ነው ማለት ችግር ገጥሟ ከሆነ ትክክል ልትሆን ትችላለች። ያንን ማስገደድ አይችልም። ስምምነት ነው የሚለው አይደለ? መጽሐፉ ተስማምታችሁ ነው የሚለው። እስከ መቼስ ነው አልፈልግም የምትለው? አገባት። እሺ፣ አይ አገባት፣ ግንኙነት ግን አልፈልግም አለች። አንድ ቀን ጠበቃት፣ ሳምንት ጠበቃት፣ አስራ አምስት ቀን ጠበቃት፣ ወር ጠበቃት፣ አመት ጠበቃት፣ እንደዛ ይቀጥል። እሺ በተቃራኒው እሱ እንደዛ ቢያደርጋት አገባት አንድ ቀንም አልተገናኛት በሁለተኛው በሳምንትም የለም በሁለተኛውም ሳምንት የለም በዓመቱም የለም ስለዚህ ግንኙነቱ ምንድነው እሱ የስምምነት ነው ተስማምተው ነው መሆን ያለበት አይ አልፈልግም ስትል ግን ከምን አንፃር ነው መፍቱን መፍቷን ማሟላት ግዴታ አለበት እሷም ደግሞ የእሱን መፍት ማሟላት ግዴታ አለባት። ህጉ ጋ ብትሄድ ህጉ ጋር ስላነሳችሁ አይ ግንኙነት አርገኝ እንደዚሁ ቤት ውስጥ ልቀመጥ አግብቶኛል ግንኙነት ግን ከኔ ጋር ማድረግ መፍት የለውም አመቱን ሙሉ መቀመጥ አለብኝ። ህጉ የሚያስሄዳል አይዶ ነው የሚያስኬዳት አይመስለኝም። ግን በስምምነት ይህንም መፍታት ይችላሉ ማለት ነው። ከምን አንጻር ነው? ዋና ፍቅር ነው። ፍቅር ሁሉን ይበልጣል ይላል። ፍቅር ከሁሉ ይበልጣል፣ አንደኛ ቆሮንቶስ ሳይቲንግ ቁጥር 13 13 ላይ በፍቅር ከሆነ ተስማምተው ነገሮችን ማድረግ ይችላሉ። ምክንያቱም እንዲደረግ ብማፈልገው ሌሎች ሊያታድርግ ስለሚል በህመሟ ላይ ስቃይ ሊጨምርባት ስለማይችል ማለት ነው። ስምምነት በፍቅር ነው የሚሆነው ማለት ነው እና ሜይ ቢ የእሷን ፖይንት በደንብ ባገኘው ከምን አንጻር ነው ያለችው የሚለውን መታሰብ ስላለበት ማለት ዝም ብሎ በቃ የትቢት ነው ማለት ተስማምታችሁ ስለሚል የትቢት የንቀት ነው። አልፈልግም ከአንተ ጋር ልተኛ የምትለው ያ ከሆነ ጤናማ አይደለችም ማለት ነው። እሷም እኮ እንደዛ እያደረገች ከሆነ ነገር ግን ችግር ገጥመዋል። እንደዛ የምትል ከሆነ ያው ፀባይዋን መጽሐፈ ሲራክ ይገልጻታል እንደዚህ አይነት እንትን የምታሳይ ሴት አይነት ማለት ነው። መጽሐፈ ሲራክ ሁለቱን አይነት ሴቶች አይደል የሚገልጸው ታዛዥ ሴት የሆነች መልካም ሴትን እና መጥፎ ስለሆኑ ሴቶች አይደል ሲራክ ላይ የሚተርክልን። ይህንን ቫይስ ቨርሳ ብናደርገውም ተመሳሳይ ለእሷም ስለእሷ፣ ፌሚኒስት ከሆነች ለምሳሌ ባሏ ዛሬ ከአንተ ጋ፣ አይ በፈለገችበት ሰዓት እንዲያጫውታት አብሯት እንዲያድር ስትፈልግ አልፈልግም ቢላት ነገም ስትፈልግ አይ ዞረይ ዞረይ ቢላት። ኦኬ፣ ይሄ ለሱም እንደዛ ቢመጣባት ትቀበለዋለች? አግብቶ ቢያስቀምጣት እንደው 15 ቀን እንኳን ቢያስቀምጣት ይሄ ሰውዬ ምንድን ነው፣ ወንድ ነው ያገባው ስልብ ነው ብላ ልፈታው ትችላለች ማለት ነው። ወይንም ደግሞ ወደ ሌላ እንትን ውስጥ ትገባለች ማለት ነው። ስለዚህ ምቱን አላበረታታም፣ ምክንያቱም ምት መጽሐፋችንም አይፈቅደውም። መምታት አይችልም። ነገር ግን መከልከል የሚለው ደግሞ እንደ መፍት ደግሞ መቆጠር ያለበት አይመስለኝም። ማለት መፍትሄ ነው ምናምን ነገር መከልከሉ ከምን አንኳያ ተስማምተው ከሆነ አልጋ መለየት ይችላሉ። ስምምነት ከሆነ መከልከል፣ ተስማምተው ማለት መከልከል የሚለው አሁን፣ ክልከላ ማለት ክልከላ ከሆነ ኔጌቲቭ ይመስለኛል። ክልከላ የሚለው አንደኛው እየፈለገ አንደኛው አልፈልግም እያለ ማባረር ነገር ነው ስምምነት ከሆነ ግን ሁለቱም ስሜታቸውን እንት ማለት ስለሆነ ማለት ነው። ተስማምተው ተነጋግረው ተወያይተው አይ በዚህ በዚህ ኬዝ እንደዚህ እንደዚህ ተብሎ ነገሮችን በንግግር መፍታት ስለሚቻል ማለት ነው። ግን የመናቅ ከሆነ አስቸጋሪ ነው። እንደዚህ አይነት ታሪኮች በደንብ ስላሉ ማለት ነው። ወይ እሱ ይንቃትና ቤት ውስጥ ትቀመጣለች። ልክ ለምሳሌ ሳውዳን እንዳደረጋት መሐመድ ማለት ነው። አልፈታትም፣ አይገናኛትም ሉክ አልፈታትም ሊፈታት ሲል በቃ መፍቷን በሙሉ ለእሷ አሳለፈችና፣ ቤት ውስጥ ትኖራለች። እንደሚስት ግን ግንኙነት አያደርጋትም። የእሷን ቀን ለማን ነው የሰጠችው? ለአይሻ። አይሻ ነው የሚገናኛት። ይህንን አሁን ጤናማ ነው ብላ ትቀበለዋለች እህታችን? እሷ በሴቶ ቨርዥን ያመጣችሁም በወንዶ ቨርዥን ማለት ነው። ከእሷ ጋር መገናኘት አልፈለገም። ከአይሻ ጋር ይገናኛል። ሳውዳ ምንድነው እንዲሁ ቤት ውስጥ ትቀመጣለች። ይሄ ለወንዱ እንደዚህ መጥቷል በእስልምና ነው? ለሴቷም ትክክል አይደለም፣ ለወንዱም ትክክል አይደለም። ተስማምተው ነው ይሄ መሆን ያለበት። ማለት መገናኘት አልፈለጉ ተስማምተው፣ ለምሳሌ አንዱ በወር ውስጥ አንድ ቀን ብቻ ይሆናል ሊገናኝ የሚችለው፣ አንዱ ሁለት ቀን ሊሆን ይችላል፣ አንዱ በሶስት ቀን ሊሆን ይችላል፣ አንዱ ሳምንት አይዶ ብቻ በወር አንዴም ወይም ሁለቴም አይዶ ወሩ ሙሉም ሊሆን ይችላል። ግን ከስምምነት አንጻር መሆን አለበት። ያንን ከሚላ አኳያ ቢታይ ጥሩ ይመስለኛል። እች ልጅ ግን አሁን ለምሳሌ አሁን ከክርስትና አንጻር በመስማማት ይሁን ብሎ ቅዱስ ጳውሎስ በፍቅር ሲገልጸው እንመለከታለን። አሁን እስልምናው ላይ ዳሰስ ብታደርግ ብዬ አስባለሁ። ማለት እስልምናው ለምሳሌ አንዲት ሴት ወደ አልጋ ተጠርታ እምቢ ካለች አላህ ስድስት መቶ ክንፍ ያለውን መላእክት አስልኮ ነው የሚያስረግማት። አሁን እኮ እሷ የዱላው ነገር ነው የገረማት እኮ ማለት ስድስት በስድስት መቶ ክንፍ ያለው መላእክት መጥቶ ለሊቱ ሙሉ የሚረግማትን ይሄንን መጽሐፍ አይተዋለች ወይ ማለት የምር ወዲያው ይመጣልኝ። ይሄ ሀዲስ ነው። እሷ እንደዚህ ተከራከረች። እንዴ ይህንን ብታነብ በምልትን ነው ነው ያልኩት። በባይዛ ወይ ቁርአንን ይዘው ቢከራከሩ እሷ እሱ ሙሉ ትክክል ነው እሱ እንትን ይላል አንድ ከሆነ እሱ ያሸንፋል።

አይ፣ እሺ እንደ ጥቂት ነገር ለማለት ያህል፣ በእርግጥ አክቹአሊ በደንብ ነው ያነሳችሁት ቃለትን ያሰማለን። እኔ ይቅርታ አርጉልኝና የመጨረሻ ሳነፍ ሰው ለጥፋቱ መጽሐፍ ቅዱስን የሚጠቅስ ሰው ነው። መጽሐፍ ቅዱስ ለራስ ጥፋት የሚጠቀስ አይነት መጽሐፍ አይደለም፣ በጣም ጥንቃቄ ይፈልጋልና ሰው ሰውንም ምንድነው እንደፈለገው ለማድረግ ጨቁኖ ለመግዛት ብቻ፣ ይህ ክርስቲያናዊ በሆነ መንገድ ለመመላለስ እኔ መጽሐፍ ቅዱስ የሚጠቀስ አይደለም በእርግጥ መጠጥም የሚጠጡ ሰዎች የሚጠቅሱ አጥቅሳለች ይባላል። ሚስጥሩ ሌላ ነው ግን የሚጠቅሱት አለ። ብቻ የትኛውም ሰው ዝም ብሎ አንስቶ እንደዛ ትክክል አይደለም። በጣም የመጨረሻ ስንፍና ነው ይሄ እና ቤተክርስቲያን ግን የምታምነው መጽሐፍ ቅዱስ የሚያስተምረን ነው። እሱ ምንድን ነው ቅድም በቃ የተባለው ነገር ነው። ትዳር ላይ የማቴዎስ ወንጌል ምዕራፍ 19 ስንመለከት ሁለቱም አንድ ስጋ ይሆናሉ ይላል አይደል? ስለዚህ ሁለቱም ሁለትነቱ እንዳለ ሳይጠፋ ማለት ነው ግን አንድ ናቸው። ሚስቲካል የሆነ ነገር እንመለከታለን እና ሁለቱም አንድ ከሆኑ አንዱ ለአንዱ መተሳሰብ ግድ ነው። ፍቅር ነው፣ በቃ ፍቅርም ነው ወደዚህ የሚያመጣቸው። ልክ ኤፌሶን ምራፍ አምስት ላይ ቅዱስ ጳውሎስ እንደሚናገረው ክርስቶስ ቤተክርስቲያን እንደወደዳት ትላል የሚያመጣው ባሎች ሚስቶቻቸውን ወደዱ ሚስቶችንም እንደዛው ቤተክርስቲያን ብሎ እንደዚህ የሚናገረው አለው እና ትልቁ ጉዳይ ይሄ ነው፣ በቃ አለቀ። ስለዚህ ባል እንደ ክርስቶስ የመሆን ግዴታ አለበት በትዳር ውስጥ፣ ሚስት ደግሞ እንደ ቤተክርስቲያን፣ በቃ አለቀ። እና በሁለቱም ውስጥ ያለው ጎልቶ የሚታየው ፍቅር ነው። እና እኔ በጣም ይቅርታ አድርጉልኝና ማለት ነው እንግዲህ እኔም ባለ ተዳርም ስለሆንኩ ማለት እንዴት ነው ነገሩ? አሁን እኔ ባለቤቴ ሳትፈቅድ አይዶን ነው ብቻ እንዴት ነው ማለት እንዴት ነው የሚመጣው ራሱ ሙሉ ማለት ነው ነውር አይደለ እንዴ ማለት እኔ አንዳንዴ ሰብሰያ ይመረው ከሆነ ከመንስሳ እንዳለው ነው ቅዱስ ዳዊት የሚሆነው ከእንስሳ ሰው መባስ አለበት እንዴ እንዴት ነው ነገር ሳትፈልግ ፈልግ እሱም ሳይፈልግ እንዲህ ሊመጣ ይችላል። እና እኔ አይዶ ነው አላውቅም። ለዛ ደግሞ ልክ መጽሐፍ ቅዱስ ተጠቅሶ መጽሐፍ ቅዱስ እንደሚል አድርጎ በሚመስል አይነት መንገድ ትንሽ እንትን ማለቱ እጅግ በጣም ትክክል አይደለም፣ እውነት ለመናገር እንዴ ሰው እኮ ዝም ብሎ ስሜቱ መጣ ቁጥር የሆነ እንትን የሚል አይደለም። በተለይ ደግሞ ክርስቲያን ማለት ባል ግድ ነው ለሚስት ሊጨነቅላት፣ ሚስትም ለባል ልትጨነቅላት፣ ስሜቷ ሊጠብቅላት በጣም ግድ ነው። እውነት ለመናገር እንደዛ ካልሆነ የሚሆን ነገር አይደለም እና ሁሉም ነገር በሁለቱም ፈቃድ ላይ የተመሰረተ ነው የሚሆነው። እንዲህ ጾታዊ ግንኙነቱ ወሲቡ የሚሆን ሌላውም ነገር ማለት ነው እና በተቻለ መጠን ግን ክርስቶስን ማስቀደም የሚከፈል ሰማትነት አለ። በነገራችን ላይ በቃ ሚስት ለባሏ ወዳ ፈቅዳ የሆነ ነገር ቢሆን ጎሎባት አለ የምትፈቅደው ሰማትነት አለ። ያው ቤተ ክርስቲያን ለክርስቶስ ሰማት ትሆን የለ ማለት ብዙ መከራ ብዙ እንትን ትቀበል የለ ልክ እንደዛ ማለት ነው። ባልም እንደዛው የሚከፍለው የሆነ ዋጋ ይኖራል እና ሁለቱም ራሳቸውን ማለት እኔን እኔን የሚባል ነገር አይሰራም። ሁለቱም አንድ ናቸው ብለናል። ትዳር ውስጥ ከተገባ በኋላ አንተ እሱ ኮነው እሷ ኮናት የሚባል ነገር ሲጀመር የለም። እንደዛ የሚባል የለም ማለት እንዲያውም ምን አጎደልኩ ምክንያቱም በቤተ ክርስቲያን እንግዲህ ማለት ወለት ዳሩ አለም ስንገባ ባል ቃል የሚገባው በቃ እኔን እንደዚህ ልትንከባከበኝ፣ የፈለኩትን ነገር ልታሟላልኝ፣ እንደዚህ እንደዚህ እንደዚህ እንደዚህ በቃ እቀበላታለሁ እንደዚህ እንደዚህ ብሎ አይደለም። ቃል መሃል ለሚፈጽመው ልንከባከባት ነው የሚለው ከሞት በስተቀር ላልለያት ነው የሚለው ሚስትን። በተቃራኒ እንደዛ ነው። በጣም ባጭሩ ነው የነገርኳቸው። ሚስትን በተቃራኒ እንደዛ ነው። ስለዚህ ጉዳዩ አያችሁ ተቃራኒ ነው። እኔን እኔን የምንልበት አይደለም። ባል ሚስቱን የሚንከባከብበት እሷን የሚያስደስትበትን መንገድ እሱን ደግሞ ፍጹም ይሄ የሚያስደስትበት መንገድ ደግሞ ክርስቶሳዊ የሆነ ቤተክርስቲያንን ስርዓቷን፣ ዶግማዋን የጠበቀ ነገር ማለት ነው። በጣም የጠራ ነው ቤተክርስቲያን ያላት ስርዓቱ ነገራችን ላይ ሚስትም ደግሞ ለባሏ የምታደርገው ነገር ልክ እንደዛ እና በዛ መንገድ የሚፈጸም ነገር ነው ሁሉም ነገር እንጂ ይህንን እኔን ምናምን እውነት ለመናገር አይሰራም፣ ትክክልም አይደለም። እኔ ለሚስቱ የማያስብ ባል፣ ለባሏም የማታስብ ሚስት ሲጀመር ዝም ብለው በሀሳብ ደረጃ እንደዛ ሆነው ሊሆን ይችላል እንጂ በትዳር ውስጥ ተጋብተዋል ብዬ አላምንም። ሰዎች ግን በክርስቶስ አንድ አንድ ሆነናል ወይም ደግሞ ሁለቱም አንድ ስጋ ሆነዋል በሚለው ቃል መሰረት ተጋብተናል ብለው ካሰቡ ግን ባል ለሚስቱ ሊጨነቅላት ግድ ነው። ሚስትም ደግሞ ለባሏ ልትጨነቅለት ልታስብለት፣ እንደ ፈቃዷ እንደ ሀሳቧ ከዛ ደግሞ ሀሳብ ሊኖረው እኮ ይችላል አይደል? እንዲያቀርባል በጠረጴዛ ዙሪያ እዚኛው እንደዚህ ይላል፣ እሷም እንደዛው ትላለች። በቃ አለቀ። ፍቅር ነው የሚያሸንፈው። በስምምነት የሚፈጸሙ ነገሮች ይፈጸማሉ ማለት ነው። አሁን ይሄ ስለ ጾታዊ ግንኙነቱ ብቻ ሳይሆን ስለ ሁሉም ነገሮች ነው የምነግራቸው። እና የሁሉ ሁሉም ደግሞ ማለት ሁለቱም ክርስቶስን የመምሰል ግዴታ አለባቸው። በቃ አለቀ። ክርስቶስን በመምሰል ሕይወት ነው መመላለስ ያለባቸው። በዛ ልክ ነው የሚኖረው እንጂ መቼ፣ መቶ ፐርሰንት ሚስት የባልም ፍላጎት ላታሟላ ትችላለች። መቶ ፐርሰንት ባልም የሚስትን ፍላጎት ላያሟላ ይችላል። ይሄ ይታወቃል። መቼ ግን አለ አንዱ የአንዱን ክፍተት እየተሸከመ እየሞላ አንዱ የአንዱን ድክመት እየተሸከመ ይሄዳል። እላፊ ነገሮች ግን እንኳን አይደለም ዱላ፣ በነገራችን ላይ ስድብ እንኳን እኮ እንኳን አይደለም ሚስት ላይ አካል ላይ እንኳን አይደለም ባል ላይ አካል ላይ ማንኛውም ሰው ላይ እንድንሳደብ አልተፈቀደልንም የማቴዎስ ወንጌል ምዕራፍ አምስትን ከቁጥር 19 አካባቢ ዝቅ ብላችሁ ብትመለከቱት ወንድሙን ጨርቃም ብሎ የተሳደበ ወይም ደንቆሮ ብሎ የተሳደበ የገሀነም እሳት ፍርድ ይገባዋል ነው የሚለው። የያቆብ መልእክት ምዕራፍ አንድ ስትመለከቱት አንደበቱን እያሳተ ይሄ አንደበቱን ምንድነው እያሳተ ሳይገታ እንደዚህ ብሎ የሚናገረው ክፍል አለ እግዚአብሔርን የማመልከው ቢመስለው የእሱ አምልኮ ከንቱ ነው ይላል። እንግዲህ ይህንን ደግሞ ለአካል ስታደርጉት ምን ያህል ፍጹም ከኢክርስቲያናዊ እንደሆነ ከመጽሐፍ ቅዱሳዊ ትምህርት ሰው ምን ያህል እንደሚወጣ ተመልከቱት። እና ሚስትን የሆነ የለም ቅጥቅጥ አርጎ ይሄ ዝም ብሎ እንዴ! በዚህ ዘመን እንደዚህ የሚያስብ ሰው አለ ነው? ይቅርታ አርጎልኝ በጣም ሀሳቡን ስትሰማው ትንሽ ሸቆኛል። እና ያንን ለማድረግ የማይጠቀሰውን መጽሐፍ ቅዱስ መጥቀስ በጣም ትክክል አይደለም። መጽሐፍ አደለም ለሚስት አደለም ለባል ማንኛውም ሰው ለሆነ እንኳን የሚነግረን እንደዛ ያ ማለት ግን ደግሞ እንደው ዝም ብለን የለም በሆነ እሺ አለው አይደል እና በሆነ ባልሆነው ዝም ብለን የማይጠቀሱ ነገሮችን እያገናኘን እንትን እንላለን ማለት አይደለም። በጣም ጥንቃቄ የሚፈልግ ነገር ነው እና አይዶን ነው። ሙሉውን ምናምን ባናየውም ግን የወንድማችን እንትን ጥሩ አይደለም። እንዳውም ማለት ልክ ይህ መጽሐፍ ቅዱስን የሆነ እንድጠላው ልክ እንደዛ ነው ብላ እንድታስብ ነጌቲቭ የሆነ ነገር የሆነ ባለማወቅ ሊሆን ይችላል ያቀበላት ይመስለኛል። ያ በጣም ትክክል አይደለም። በቃ መጽሐፍ ቅዱስ በጥቂቱ አሁን እዚህ ጋር እንዳልነው የሚናገረው ቤተክርስቲያን የምታስተምረው እንደዛ ነው። በቃ ሁለቱም አንድ ናቸው። በፍቅር ላይ በስምነት ላይ የተመሰረተ ነገር ነው ያለው። በጣም ፍቅር ደግሞ ካለ ደግሞ በነገራችን ላይ ፍቅር እኔ አይልም አይደል? አንደኛ ቆሮንቶስ ምዕራፍ 15 እናንብቡት። ፍቅር እኮ እኔ እኔ እኮ አይልም እኮ፣ ስስት የለበትም ፍቅር፣ መንገብገብ የለበትም ፍቅር በጣም አንደኛ ቆሮንቶስ ምዕራፍ 15 ላይ የተዘረዘሩ ነገሮችን ብታዩቸው በቃ ፍቅር ማለት እንደዛ ነው። ስለዚህ እኔ ባለቤቴን መወዳት ግዴታ የኔ ፍላጎት ስለተሟላ አይደለም። በቃ ስለመወዳት ነው። መወዳት አለቀ። ቢሟላም ባይሟላም ቢጎርልም ቢሟላም መወዳት አለው። አለቀ። ስለዚህ ሀሳቧን ልፈጽምላት ግድ ነው። ሀሳብ ካለኝ ያቀርባለሁ፣ ሀሳብ ካላት ታቀርባለች። ባይዜ ክርስትና የክርስትና ትዳር ልክ እንደዚህ ነው እንጂ ከፍቅር ያፈነገጠ የዱላ ያለበት የሆነ እንትን ያለበት እኔ ሰውስ እንዴት ይመጣለት አለ ነው። እኔ አሁን ቅድም መግቢያ ላይ እንዳልኳችሁ እንዴት ነው የሚመጣለት? ለመረዳት የሚከብዳልና ከዛ አንጻር ብናየው መልካም ነው ብዬ አስባለችን። ለማለት ያህል ነው። አበዛው መሰለኝ ይቅርታል።